ዳይት እንደተናገረው ማለት ነው። እኔ ድብና አንበሳን ገድያለው እያለው፣ ጎልያት ደግሞ ከእነርሱ እንደ አንዱ ይሆናል አለ። ዛት ሚንስ ይገደዳል። አዳም መልካምና ክፉን በማወቅ ከኛ እንደ አንዱ ሆነ አለ። መልካምና ክፉን የሚያውቁት ፈጣሪና መላእክት ብቻ ነበሩ። ኦሪት ዘፍጥረት 3፥5 ላይም እንደዛ ነው። እንደ አማልክት መልካምና ክፉን እንደምታውቁ አምላክ ስለሚያውቅ ነው እና አለ። እንደማ እንደ አማልክት ብሎ ነው ያስቀመጠው። ግዕዙ አማልክት ብሎ ነው ያስቀመጠው። የዕብራይስጡ ኤሎሂም ነው። ግሪክ ሰብጀንት ደግሞ ቴኦይ ብሎ ነው ያስቀመጠው። ስለዚህ አምላክ ምን አለ። መላእክት አማልክት ተብለዋል ወይ ሲባል አዎ፣ መዝሙረ ዳዊት ምዕራፍ 138 ቁጥር አንድ ላይ በመላእክት ፊት እዘምራለሁ የሚለው እንግሊዝኛው ጋድስ ነው የሚለው አማልክት ነው የሚለው የዕብራይስጡ ኤሎሂም ነው የሚለው መዝሙረ ዳዊት ምዕራፍ ስምንት ቁጥር አምስት ላይ እንደዚያ ነው። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው ይላል። መላእክት ለሚለው የዕብራይስጥ ቃል የገባው ኤሎሂም ነው የሚለው አማልክት ነው የሚለው ስለዚህ አምላክ ከእኛ እንዳንዱ ሆነ ሲል እኛ በሚለው እኛነት ውስጥ መላእክቶችን አካቶ የሚናገርበት ጥቅስ ይሄው ጥቅስ አለ። እንደዚህ አይነት ጥቅሶች ሁለት ጥቅሶች አሉ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኑ፣ ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ኑ እንውረድ ይላል። ማንን ነው ኑ የሚለው ነው ጥያቄው? እንውረድ ይላል ራሱ። እነ ማንን ነው እንውረድ ያለው ብለን ስንል ኑ የሚላቸውን አካላት ነው ፈጣሪ። አብና ወልድ መንፈስ ቅዱስ አንድ ላይ ነው ያሉት። ኩነት የሚባል ነገር አለ ራሱ ሞዶፍ ኦፍ ኤግዚስታንስ የሚባል ነገር አለ። ሁነት መኳኳን አለ። ኦንቶሎጂካል ትሪኒቲ ነው። በኦንቶሎጂካል ትሪኒቲ ደግሞ አይለያዩ። ስለዚህ ኑ የሚላቸው የግድ መላእክትን ነው የሚሆነው። ምክንያቱም የቃሉን ድምፅ የምትሰሙ አምላክን ባርኩት ይላል። የቃሉን ድምፅ የምትሰሙ ታዛዦች የሆነው መላእክቶች ለአምላክ ስገዱ ይላል። ስለዚህ የቃሉን ድምፅ ኑ ብሎ ሊያዛቸው የሚችለው ኦንቶሎጂካል ሰብኦርዲኔሽን ያለው የሚያዛቸው ኑ ብሎ ሊጠራቸው የሚችለው መላእክትን ነው። ምክንያቱም አብ ወመንፈስ ቅዱስ ህልው ነው። አንዱ በአንዱ ላይ የሚኖር ነው። ኬት ነው ኑ የሚላቸው ስለዚህ ኑ ሲል ለማንን ነው የሚያመለክተው? መላእክትን። በምን አወቀን ስንል መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ መልአኩ ምን አለው ለሙሴ መጥቶ ፈጣሪያችን እግዚአብሔር ለእኛ እንዲያለን አለ። ምን አለን? ኑ እንረዳ አለን አለ መልአኩ። ስለዚህ አሁን እኛ ኢንፎርሜሽን አለን ቢያንስ እግዚአብሔር እኛ የሚለውን ቃል ወይም ደግሞ ኑ የሚለውን ከመላእክት ጋር ሊጠቀምበት ይችላል። አንዳንዴ ደግሞ እኛ የሚለውን ቃል ለምሳሌ ኢሳይያስ ምዕራፍ 6 ቁጥር 9 ላይ ስትመለከችው ቁጥር 8 ላይ ማንስ ይሄድልናል ማንስ ይሄድልኛል ማንስ ማንስ ልካለው ማንስ ይሄድልናል ይላል። ይሄድልናል የሚለው ነገር ፕሮራፍ አምፕሊቲ ዶ ነው ይመጣል። ልክ ዳንኤል 236 ላይ ትንቢተ ዳንኤል ምዕራፍ 6 ምዕራፍ 2 ቁጥር 36 ላይ በናቡከደነፆር ህልም አይቶ የሚተረጉብለት አንድ ሰው እንኳን ታጣ። ከዛ አንድ ሰው ተገኘ። ከዛ በኋላ ማ ዳንኤል ዳንኤል ከገባ በኋላ የንጉሱ የነገረውን ህልም ከሰማ በኋላ ምን አለ? ፍቺውን በንጉሱ ፊት እናገራለሁ አይደለም ያለው፣ እንናገራለን አለ። ዳንኤል ብቻውን ሆኖ ለምንድን ነው እንናገራለን ያለው ነው ጥያቄ? አይ መርሱ ያው ፕሉራል ኦፍ አምፕሊቲዩድ ነው የሚለው፣ አምፕሊቲዩድን ግነትን ለማመልከት ነው በሚል መረዳት ይቻላል ማለት ነው። ኮንቴክስቱ ይወስነዋል። እኛነት ሲጠቀም ከመላክት ከበላክት ጋር ነው የሚጠቀመው ወይስ አምላክነትን ታሳቢ ነባቢ ያደረገ ነው። እንደዛ አይነት ነው። አሁን ኢምፐራቲቭ ፎርም ነው እዛ ጋር ዘፍጥረት 11፥6 ላይ ስትመለከቱት ኑ ብሎ ኢምፐራቲቭ ፎርም ነው፣ ትእዛዛዊ ግስ ነው የሚጠቀመው ከሆነ አቃል ጋር እንብላ ብዬ ብናገር እና በላን ብዬ ብናገር ልዩነት አለው። በላን ስል ምናልባትም እያገነንኩም ልናገር እችላለሁ ወይ ደግሞ ከኔ ጋር አብሮ የበላ አለ በላን ብዬ ወይድ በላችሁ ብላችሁ ብጠይቅኝ በላን ብዬ ብናገር ብዙ ነን ማለት ነው። አንቺ ነሽ የምትወስኝው ሁለተኛ መደብ ላይ ያለሽው። ወይድ በላ ስትኝ በላን እንዴት ነ ወይ ስትኝ አለን ካልኩሽ አለን ብዬ ስንሽ ብዜትን አይደለም የሚያመለክተው ግነትን ነው የሚያመለክተው በአማርኛ እንኳ ስንሄድ ስለዚህ ከዛ አንፃር። መታየት አለበት። ግን እንብላ ካልኩኝ ግን ከሆነ ነገር ጋር ዲያሎግ እያደረግኩኝ ነው መቼም አይደለ? እንብላ እንጠጣ እንሂድ ምናምን ብዬ ብል እኔ ብቻዬን አይደለም ማወራው ከሆነ አካላት ጋር እያወራሁ ነው ያለሁት። ስለዚህ እንውረድ ሲል ኑ ብሎ የሚያዛቸው የሆነ አካላትን ዲያሎግ እያደረገ ነው ማለት ነው። እነዛ ደግሞ መላእክት ናቸው ብሎ ነው ያስቀመጡት። አይ እግዚአብሔር ነው እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስን ነው ኑ ያለው ከተባለ ደግሞ ማስረጃ ይቅረብ ነው ቢብሊካል የሆነ ኤቪደንስ ከአይዳያኖች ማስረጃዎች ያስፈልጋል። በአዲስ ኪዳንና በብሉይ ኪዳን ላይ የነበሩ ሐዋርያትና ነቢያት ደግሞ ዘፍ 1፡26ን ጠቅሰውና አጣቅሰው ለመላእክት ነው ብሎ ማን ነው ለአብ ለመንፈስ ቅዱስ ነው ለስላሴ ነው ብሎ ያሉበት ጥቅስ ማምጣት መቻል አለባቸው። ካልሆነ ግን ዊክ አርጊመንት ነው ኢማጂኔሽን ነው የሚሆነው ፋንታሲ ነው የሚሆነው ምናባዊ ነው የሚሆነው ነባሪያ አይሆንም። እኛ ግን ምን አለን? ማስረጃዎች አሉ። ታርገም ዮናታን ላይ ሲናገር በፊቱ ላሉ መላእክቶች ነው ብሎ ያስቀምጠው። ታርገም ዮናታን ላይ ሚድራሽም ለመላእክት ብሎ ያስቀምጠዋል። መጽሐፈ ኩፋ ኩፋሌ ምዕራፍ 10 ቁጥር 13 ላይም እንደዛው ጁብሊ የሚባለው መጽሐፍ ለመላእክት እንደሆነ ይናገራል። ከዚህ አንጻር ማየት ትችያለሽ ማለት ነው። እጅዛ ከላ ኡስታዝ፣ አላ ይጠብቃችሁ። ያው ተምሬው ነበር፣ አስተምረኝ ነበር ከዚህ በፊት ግን፣ ሰነፍ ተማሪ ነኝ። አዎ ኡስታዝ፣ እኔ ልቀጥል ዘፍጥረት አንድ ሃያ ስድስት ላይ ሰው በአምላካችን ፈጠር ይሆናል። እንዴት ነው ለክርስቲያኖች እነዚያ አብ ወልድ መንፈስ ቅዱስ እንዳልሆነ የምንነግራቸው? ግባና ተማር አንተ ግባና ተማር፣ የስላሴ ትምህርት በደንብ እያስተማረ ስለሆነ ተማር ግባና ግባና ተማር ሰፊ የሆነ ነገር ስለሚፈልግ፣ ግባና ተማር። ለዘዘርኛ ጋር አልተማርክም አልተማርኩም ስታዝ እስከ ዛሬ በዩቱብ ነበር ሳይነበረው ዛሬ ገና ነው እያገኘው ያለሁት። በቃ ተማር ግባና ተማር እና እንትና በል። ሰፊ ስለሆነ አሁን እንትና ጀነራሊ ከማ ጋር ነው የሚያወራው የሚለው የተለያየ ትንታኔ ነው ያለው። ወደ አራት ወደ አምስት ትንታኔ ያለው፣ ግን ለስላሴ አይሆንም ነው። ለስላሴ ነው የሚሆን የሚል ካለ ራሱ ነው መምጣት ያለበት። ለስላሴ ነው ካሉ ማስረጃ ጠይቃቸው ማለት ነው። ለስላሴ ከሆነ ማስረጃ ለስላሴ ማን ከማጋር የሚያወራው ብለህ ጠይቃቸው። ካሉ ግን ማስረጃ አምጡ ነው ማለት ያለ ከዛ በኋላ ነው እነ ማብራራት ያለብ ማለት ነው። የእነሱን ጥቅስ ወደ አንተ መምጣት የለብ እና ከዛ አንጻር ነው። ሰላም አለይኩም ስታዝ። ዋአሌይኩም ሰላም ረመት ለበረካቱ። ቅድም ኢብሮን ጠይቄው ነበርና ውስታ ሲገባ በደንብ ያብራራልል ብሎ ነው እና እንትን የአላህን ዲን ብትረዱ አላህን ኢንተንሱሩ ላ የንሱሩኩ የሚለው ላይ በደንብ ብታብራራው አረብኛው ላይ ማለት የአማርኛው እንትን ላይ የአላህን ሃይማኖት የሚለው አረብኛው ላይ የለም ብለው ይጠይቃሉ። እና እሱ ላይ ስት የተወሰነ ማብራሪያ ብሰጥበት አንተ እንዴት ነው የምትረዳው? ያው እኔ ዘሬ እኔ ዘሬ የሰማው ያው ለሰው ለማስረዳት አለ በቂ እንትን እንዲኖረኝ አይ ነው እንጂ ያ ኢንተንሱሩላህ የንሱሩኩም ሲል ያው አላህ እርዳታ እንደማይፈልግ ግልጽ ነገር ነውና፣ ያላህን ዲን ሃይማኖትን ብታግዙ በታግዙ አላህ ያግዛችኋል የሚለውን ነው እኔ የምረዳው። ግን እኮ ነዛ ነው ሃይማኖት የሚለው እንትኑ ላይ ስለሌለ አርማና አይመጣም ሊማና አይመጣም። ምክንያቱም ሱረቱ ሀጅ ምዕራፍ 22 ቁጥር 64 ላይ በሰማይ ውስጥ ያለውና በምድር ያለው ውስጥ ሁሉ የርሱ ነው። አላህ እርሱ ተብቃቂና ምስኩን ነው ይላል። በሱረቱ ፋጢር ምዕራፍ 35 ቁጥር 15 ላይ እናንተ ሰዎች ወደ አላህ ከልጃዎች ናችሁ አላህ እርሱ ተብቃቂና ምስጉን ነው ይላል። ከሰው የሚጠብቅ ነገር አይደለም። እነዛ ከሆነ ሱረት መሐመድ ምዕራፍ 47 ቁጥር 7 ላይ እናንተ ያመናችሁ ሆይ አላህን ብትረዱ ይረዳቸዋል፣ ጫማዎችን ያደላድላ ይላል። ብትረዱት ይረዳቸዋል አለ ቢማና። አላህን መርዳት ማለት የአላህን ሃይማኖት መርዳት ማለት ነው። ለምን ሱረት ሀጅ ምዕራፍ 22 ቁጥር 40 ላይ አላህ ሃይማኖቱን የሚረዳው ሰው የሚል ነገር ሃይማኖት የሚለው ቢማና ይመጣል ነው። ገብቷል? አይ ካሉ ደግሞ አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ያከበሩኝን አከብራለሁ ይላል። አይ የረዱኝን እረዳለሁ እንዳለ እንዴ ያከበሩኝን አከብራለዋል። ሰው አምላክን ሲያከብርና አምላክ ሰውን ሲያከብር ምንድነው ልዩነቱ ብለን ስንል ጠይቀ ያከበሩኝን አከብራለሁ ማለትና የመስጠበና የመቀበት አዙሪት ውስጥ ነው የሚገቡት። ራሱ ያህዌ ማክበር አምልኮ ከሆነ ያህዌ የሚያከብረው ደግሞ ማክበሩ አምልኮ ነው ወይ ብለ ጠይቃቸው። አይ ደግሞ ከፈለገ ደሞ መርዳት የሚለውን ትፈልጋለህ ካልክ መጻፍ መሳፍንት ምዕራፍ 5 ቁጥር 23 ላይ ያው የአህዌ መልአክ ሜዞሩን እርገሙ። የአህዌም በአያለም መካከል ለመርዳት የአህዌን ለመርዳት አልመጡም እና የተቀመጡ ሰዎቹ ፈጽማቸው እርገሟል ይላል። ማንን ለመርዳት አልመጡም? የአህዌን ለመርዳት አልመጡም። አምላክን ለመርዳት አልመጡም ይላል። ስለዚህ አምላክን ለመምጣት አልመጡም ማለት ምን ማለት ነው? ትርጉሙ አምላክ ይረዳል እንዴ በለ ጠይቃቸውስ ምን ይላሉ? መልሱ አይረዳም ነው። ለምን ይው አልመጡም እና አለ ተርገሟቸዋል። ሜሮዝን እርገሞዋል። ለምንድን ነው የሚረግማቸው ያዌ በአያላ መካከል ለመርዳት ያዌን ለመርዳት አልመጡምና፣ ያዌን ለመርዳት ስላልመጡ እግዚአብሔርን ለመርዳት ስላልመጡ እርገሟቸዋል። ስለዚህ እግዚአብሔርን ለመርዳት ምን ማለት ነበረባቸው? መምጣት ነበረባቸው አይደል? እግዚአብሔር ይረዳል እንዴ ምን ማለት ነው ብለህ ስትላቸው ምን ነካህ? ወይ ሂድዬ ይሄ ተው እንጂ፣ ወይ የምነካ ማለት። አምላክን መርዳት ማለት ያው እንትኑ ነው፣ አላማውን ምናምን መርዳት ማለት ነው፣ ሃይማኖቱን መርዳት ማለት ነው እንጂ ሊተራሊ አይደለም። እንዴት ነው እንዴት ነው የምታስበው? ስለዚህ እዚህ ጋር በቃ ተንስሮ አላህ የሚለውን በመተመሳሳይ አላህን በተረዱ የሚለውን በመተመሳሳይ ለምን አትረዱትም ነው ያዌን ለመርዳት የሚለው የአረብኛው ባይብል ተንስሮ አላህ ብሎ ነው የሚያስቀምጠው። ታውቃለህ የለ አረብኛውን ባይብል፣ ይኸው እራሱ አሁን አንተ ያልከውን ጥቅስ ነው ራሱ የሚለው ተንስሮ አላህ ነው የሚለው። አንተ ያልከው አይደል? ተንስሮ አላህ ነው ያልከው። የቀደሙን ጥቅስ አዎ፣ አረብኛው ባይብል ላይ ነው። ራሱ ራሱ ነው የሚያወራው። ራሱ ማለት ነው። ተንስሮ አላህ ነው የሚለው። ብትረዱ አለመርዳታቸው ማለት ነው፣ አምላክን አለመርዳታቸው። አምላክን ለመርዳት ስላልመጡ እርገሟቸዋል። ስለዚህ እዚህ ጋር ተንስሮ አላህ ብሎ ነው የሚያስቀምጠው ነው ተመሳሳይ ነው። እና ምንድን ነው፣ እንዴት ነው የሚረዳው ማለት እኛ ሃይማኖት ዲን ብለን አለን። ዲንን እንደ መርዳት አላህን እንደ መርዳት ስለሚቆጠር ነው ብለን አሰብን። እናንተ ደግሞ በተራችሁ ደግሞ መጽሐፈ መሳፍንት ምዕራፍ አምስት ቁጥር 23 ላይ ያለው የያዌ መልአክ ሚዞን እርገመዋል። ለምን? የያዌ ለመርዳት ስላልመጡዋል። ምንድነው? ይረዳል እንዴ? መርዳት ነበረባቸው። አልረዱትም እኮ ያዌ። ግልጽ ነው ግልጽ ነው። ጀዛኩም ባህረ። እንደዛ ነው። በንዘዘት ነው። መርሳትስ አንተ እንትናለን፣ እረሳቸዋለሁ ይላል ፈጣሪ። እሱስ፣ ጥያቄ አይመጣም። አንዳንዴ እንደዛ የመርሳት ፈጣሪ እንዴት ይረሳል? ምናምን ነገር አላ እረሳቸዋለሁ ምናምን ይላል፣ የቂያማ ቀን። እሱን ሳይተዋል፣ እሱን አላስተዋልኩትም ቁራ አለ እረሳቸዋለሁ ይላል፣ የቂያማ ቀን። ሱረቱል አዕራፍ ምዕራፍ ሰባት ቁጥር ሃምሳ አንድ ላይ እነዚያ ሃይማኖትን መጫወቻና መሳለቂያ አድርገው የያዙትን ሰዎች ምን በታምራቶች ይክሉ በነበሩ በዛሬ እንረሳቸዋለን አለ መርሳት ማለት ኢግኖር ማድረግ ነው አዎ መተው ነው አደለ ተፍሲር ቁርጥቢ እንደዛ ነው የሚያ ዛሬ እንረሳቸዋለን ማለት እንተዋቸዋለን ማለት ነው ትጉሙ ግን መርሳት ማለት እንደዛ ብዙ አሁን እንዲህ ቋንቋዊ እንትኑ በጣም የመጠቀ ስለሆነ በብዙ አይማክ ስለሚገልጸው እነሱ ይህ ሊተራል እንትኑ ቀጥታ ብቻ ስለሚረዱት ነው ሚስት አንድ ጊዜ ከሰው ባልን ምን አለች ረስቶኛል አለች እና ሰውየው ስምሽ ማነው? ስሟ ማነው ብሎ አላልየውን ብርቅዬ ሲላት ይኸው ስምሽ እናረሰው። አይ እረስቶኛል፣ ወዲህ ነው ነገሩ አለ። እረስቶኛል ስትል ያው የአልጋ ጨዋታ ምናምን ነገር የለም ራሱ፣ ብሎ ጀርባውን እየሰጠ ነው የሚተኛው የነበረው እና እረስቶኛል ስትል ትርጉም አለው። ሩቅ እንኳን ሳትሄድ ማለት ነው እራሱ ማለት ነው። እና ሱረቱ ላና በስረቱ ተውባ ምዕራብ ዘጠኝ ቁጥር ሰባት ላይ አላህን ረሱ፣ ስለዚህ እርሱም ተዋቸው ይላል ተዋቸው ይላል። ሌላ ቦታ ላይ ተዋቸው ነው የሚለው ሌላ ቦታ ላይ ደግሞ እንተዋቸዋለን ነው የሚለው እነሱ እንደተውን እንተዋቸዋለን ነው የሚለው ታምራታችን መጣለ ተውካትም እንዲሁ ትተዋለን የሚለው ስለዚህ ምንድነው መርሳት የሚለው መጥተው በሚል ቁርአን ላይ መጥተዋል። ግን መርሳት የሚለውን ነገር ልክ ኢግኖር እንደማድረግ ሲገባቸው ፎርጌት ነው ብለው የሚረዱት እንደዛ ከሆነ ባይብል ላይ ራሱ አምላክ እንደሚረሳ ይናገራል። ትንቢተ ሆሴዕ ምዕራፍ አራት ቁጥር ስድስት ላይ ማለት ነው የአምላክን ህግ ረስታልና እኔ ደግሞ ልጆችን እረሳለሁ ይላል አምላክ እረሳለሁ ይላል እረሳለሁ ማለት ምንድን ነው? ይኖር አረጋለሁ ማለቱ ነው ወይስ ፎርጌት አደርጋለሁ ማለቱ ነው? ኢግኖር ምን ማለት ነው? ኢግኖር ነው ራሱ። ኤርሚያስ ትንቢት ኤርሚያስ ምዕራፍ 23 ቁጥር ላይ እንደዛ ነው የያዊ ሸክም ብላችኋልና፣ ስለዚህ እኔ ፈጽሜ እረሳቸዋለሁ ይላል። እረሳቸዋለሁ ሲል ምን ማለት ነው? እረሳቸዋለሁ ሲል ይኖር አረጋቸዋለሁ ነው ወይስ ደግሞ ፎርጌት እና እንደዛ ነው። እንደዛ ነው። ከዛ አንጻር ነው የሚታየው። እንዲህ አይነት ጥቅሶች ይጠቅሳሉ። አምላክ አያውቅም፣ አላህ ሁሉ ነገር አዋቂ አይደለም፣ ሁሉን ቻይ አይደለም፣ ምናም ብለው ከሚጠቅሷቸው ጥቅሶች መካከል ነው። ግን እንትኑ የመጣው ነገር ሜታፎሪካል ሴንስ ሆኖ ነው የመጣው። ዱከም እራሱ ራሱ ረስቶኛል እራሱ አስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም አሰላሙ ወራህመቱላሂ ዱከ ምን አስገቡት እስቲ ዱከ አንዴ ና ናስቲ ናስቲ ያፕሎስ ካፕሎስ ካታረቃችሁ ማን አስተረቀ ባለፈው ተጣላኝ ብለህ ሽምግልና ተላኩኝ እኔ ሰላም ዱከም ወይኔ እንደት ነበር ሰላም ነው ይደረሪ ሁሉ ሰላም ታይኛለህ በቃ አድፍጬ ነው የምትቀመጥ አንተ ከመቼ ጀምሮ ነው ዩኒታሪያን የሆንከው ከመቼው ልሰልማን ነበር እንዴ አረው ከበፊትም ቆይቻለሁ እኮ ዩኒታሪያን ቆይ የምትሆነው ማለት ፈጣሪ ለ1600 ዓመት የራሱ ሰዎች አልነበሩትም በምድር ላይ ትሪኒታሪያን በቃ ሲመሩት ነበር የነበሩ ይህን ህዝብ እናንተ ከ1990 እስከ 87 እስከምትመጡ ድረስ የላችሁም እራሱ የላችሁም። እና የት ነበራችሁ እስከዛ ድረስ? ማን ያቋቋመው? ትምህርቱ ስለተመቼ ነው እዛ ውስጥ የተጠመኩት እንጂ እኔ እኮ እንትን አይደለም። ከመቼ እስከመቼ ነበር አምላክ ህጉ አልነበር ምናምን የሚለው ነገር እንትን ውስጥ አልሰምትኩም። በስለም አንተ ልጅ ስለም ያልሆነ ቦታ ነው የገባ። ምንም መረጃ የሌለው ነገር ባይብል ተበርዟል እያላችሁ እያመናችሁ ኢየሱስ ፍጡር ነው ብላ እያላችሁ ያመናችሁ ስላሴ የለም እያላችሁ እያመናችሁ ክርስቲያንን የምትሉት ነገር ይገርመኛል። አሁን መስቀል አድርገህ ቁጭ ብላለህ። እሺ መስቀል፣ እስኪ ለምሳሌ ይሄንን ምስል አርማ መስቀል ለአርማነት መጠቀም የጀመረው ከፓጋን እንደመጣ ታውቃለህ? ይሄንን አላቅም። ታዲያ ለምንድን ነው የምታደርጉት እናንተ መስቀል? ከፓጋን ለምን ከስላሴ ወሰዳችሁት? መስቀሉ ራሱ የእናንተ አይደለም። ራሱ መስቀል ለምን ለአርማነት መጠቀም የተጀመረው መቼ ነው ታውቃለህ? ሐዋርያቶቹ ለአርማነት ይጠቀሙ ነበር? አዋርያ ስትል የኢየሱስ ደግሞ ነው አዋርያ መቼ ነው መጀመሪያ ጊዜ ለአርማ ቤተክርስቲያን ውስጥ አርማ መሆን የጀመረው መቼ ነው ታውቃለህ? ኮንስታንቲኖስ በእልሜ የሰማይ ላይ መስቀል አየሁ ብሎ ነው ፈረሱ ላይ ነቅሶ ከዛ ውጊ አድርጎ ሲመለስ መስቀል አርማ የተደረገው ማለት ነው። ከዛ በኋላ ለመስቀል መሰገድ ተጀመረ። ኢየሱስ ለተሰቀለበት መስገድ እንሰግዳለን ማለት ጀመሩ። አሁን አንተ የምጠይቅ ጥያቄ መስቀል የሚለው ከፓጋኖቹ ከመጣ መስቀል ለአርማነት የሚጠቀምበት ነገር ቢብሊካል ካልሆነ አንተ ከየት አመጣው ከስላሴዎቹ ወስደን ለምን ትጠቀማለህ? ነው ወላሂ ነው እኮ ምን እነግርህ። ለምንድን ነው መስቀል ለአርማ መጠቀም የጀመሩት? ፓጋኖቹ ነው እንደ እና ህዝብ። ታዲያ ክርስቲያኑ እኮ ነው የሚጠቀመው። ታዲያ ይኸውልህ ላዝ ስላሴን ይከተል አንተ ከስላሴ ወጣ ይለኝ እና፣ ታዲያ ከስላሴ ከወጣ ከዚህ ከመስቀል አምልኮ ለምን አትወጣም? ለመስቀል ትሰግዳለህ? አላርተግደም። መስቀልን ለአርማ አድርገው መስቀል የጀመሩት እነማን ናቸው? ከኒቅያ መስራቾች በኋላ ነው መስቀል የተጀመረው። ከዛ ቤት መስቀል አርማ ሆነው አልተጠቀሙበትም። መስቀልን አርማው አድርጎ የሚጠቀም አለ። የሚገርም ነው። እስካሁን ደንዝዣለሁ ማለት ነው። ስለዚህ አሁን መስቀል ይሄንን አሁን አውልቅ ቶሎ ብለህ። ዝም ብለው ሲመሯችሁት ማነው ፓስተራችሁ? የዩኒታሪያን አልነግርህም እኮ ማን ዝም ብለህ ዝም ብለህ ትመራለህ እንዴ? እንደ እንትን እንትን እንደ በግ ኑሪ ተብዬ የሚል መዝሙር አለ። የፕሮቴስታንት አቤት መዝሙር። ትሰማለህ ነበር እንዴ? እዚህ ተለቀቀ እኮ ነው። እዚህ እንደ በግ ኑሪ ተብዬ እየተባለ እዚህ ሲያላግጡ ነበር። እኛ ሙስሊሞችም ከፍተው እኮ እንትን ሲሉ ነበር እንጂ እኔማ መች ትሰማለህ። እንደ በግ ኑሪ ተብዬ እንደ ምንድን ነው የምኖረው ምናምን የሚል ሲያሾፉ ነበር፣ ሲያላግጡ የእኔ ባህሪ የእኔ ጸባይ ለጌታ ቤት ይሆናል ወይ ምናምን እያለች የምዘምረው እዚህ እኮ ሲያላግጡ ነበር። ሙስሊሞች በአንዲት ልጅ ቪዲዮ ሰርተው እሱ ላይ ነው ያየሁት እንጂ አላዳመጥም? ሀራም ነው አይፈቀድም እ በእኛ አይፈቀድም ሀራም ነው። ገባኝ ስል መስቀል መጠቀማችን ምንድን ነው ኢፌክቱ ማለት ያው ኢየሱስ ስለተሰቀለ፣ እንደዛማ ከሆነ የማርያም ምስል ስለምን ይጠቀማሉ የማርያምን የገብርኤል ምንድን ነው ችግሩ? መቼ እሷ ማን ፎቶ አነሳት? አያንሳት፣ ግን በቃ አይቻልም ወይ? ማን ከለከለ? እንዴት አድርጌ ላውራሽ? ማን ከለከለ? ማን ከለከለዋል? የማርያምን የገብርኤል ለአምልኮ እስካልተጠቀምኩበት ድረስ መጠቀም ትችላለህ። ለአምልኮ እስካልተጠቀምኩበት ድረስ ምንም ችግር የለውም ብለህ የአምላክን የኢየሱስ ክርስቶስን የመላእክትን የምናምን ምስል ለምን አታደርግም? ምን ችግር አለው ብለህ ስለዚህ የተጀመረው ለዛ ኮ ነው እንጂ ምስል እኮ በራሱ ኮ ችግር አልነበረው። ኪሩቤልን እኮ ሙሴን ሳላቸው ብለዋል። አሳይቶት ኪሩቤሎችን አሳ በተራራ ላይ እያሳየው ኪሩቤሎችን አይቶ ታቦቱን አይቶ ስራ ብሎታል። ኪሩቤሎችንም ሲሰራቸው ሐውልት አድርጎ ሲሰራቸው ታዞ ነው እኮ ሙሴ። በራሱ ችግር አልነበረውም። ነገር ግን ለዛ ነገር ግን መስገድ ጀመሩ። ታምረ ማርያም ላይ ስትመለከተው ለስዕሏ ስገዱ፣ ለስዕሏ የማይሰግድ ከዚህ ፈቀቅ ይበል ይላል ለስዕሏ የማይሰግድ ይላል። ለስዕሏ ስገዱ ይላል። ስለዚህ ለስዕል እንዴት ይሰገዳል ነው ጥያቄያችን። ዘጸአትም ምዕራፍ 20 ቁጥር 4 ላይ በላይ በሰማይ የማንኛውም የተቀረጸ ምስል አትስገድ አታምልክ ነው የሚለው። ስለዚህ ለነሱ ለአምልኮ ተጠቀሙበት። አንተ ደግሞ ለአምልኮት ምን ነው የተቀረጸ ምስል ነው በቃ ነው። መስቀሉን መስቀሉ ለአርማነት መጠቀም የጀመሩት ፓጋኖቹ ናቸው። ፓጋን የግሪክና የሮም ፍልስፍና ላይ የተጠናወታቸው የስላሴ አማንያን ናቸው። ከእነሱ ከወጣችሁ ሙሉ ለሙሉ ውጡ። ካልወጣችሁ ደግሞ እንትን አትበሉ። ምልኩስና ትቀበላለህ ምንና ትቀበላለህ? ምልኩስና ልቀበል እችላለሁ፣ ምንናን አልቀበልም። ጫካ ከመግባል ያው እኮ ነው። ምንናናን ምልኩስና እኮ አንድ ነው እኮ። ምልኩስና የሚባለው ነገር የመጣው ከአባንጦስ ነው አይደል? የጀመረው ለመጀመሪያ ጊዜ ምልኩስናን አንቶኒዮ ዘግሬት የሚባለው ነው የጀመረው በግብጽ። ከዛ በፊት ይታወቃል። ያንተ ጭንቅላት ብቻ። በቃኛ አይደለም። ለምን አትቀበልም? ከተቀበልክማ ማርያም ታማልላለች ብለህ ለምን አትቀበልም? ማርያም ወደ ማርያም መጸለይ ወደ ማርያም መጸለይ እኮ ታዲያ፣ ስላሴን አልፈልግም ብለህ ወደ ማርያም ወደ ሞተ ሰው ይጸለያል እንዴ? እኮ እንደዛ ይጸለያሉ። አ ከነዛ ሰዎች ያገኛችሁትን ነገር ለምን አትለቁም ነው እኮ እኔ የሚለው። ካላንደሩን የእነሱን ትጠቀማላችሁ፣ መስቀሉን የእነሱን ትጠቀማላችሁ። ይኸው መስቀል አርማህ አድርግ መጣ ጉባ አልክብኝ። እኔ ጋ የእነሱ ነው፣ ከነሱ ነው የወሰድከው ራሱ ይህ ባይብል የእነሱ ነው ራሱ ባይብሉ እራሱ ማለት ነው። አሁን በጠይቀ አንድ ጥያቄ ቢጠይቀ ምንም ነገር የለም። ተቆላልፋችሁ ነው ቁጭ የምትሉት እናንተ። ለምን ግራውንድ የላችሁም? ራሱ ሶላ ስክሪፕቸራ ናንተ ወይስ ሶሎ ስክሪፕቸራ ናንተ? የትኛውን ነህ? አላውቀውም። ያልከውን እኮ እሱን ነው እኮ ምልህ እኮ አንተ። ስክሪፕቸር ብቻ ነው የምትቀበለ ባይብል ብቻ ነው የምትቀበለው ወይስ ባይብልን የትራዲሽን እንትቀበላለህ? ራሱ ሰቦርኔት ኦቶሪቲን ትቀበላለህ ወይስ ሱፕሪም ኦቶሪቲ ብቻ ነው የምትቀበለው ቦበጨላቦ በማታት ታስጨነቀኝ ወይድ በእናት ሱፕሪም ኦቶሪቲ ነው ብለ ያምናለው። ፕሮቴስታንቶች ሶላ ስክሪፕቸር የሚባሉ ሰቦርኔት ኦቶሪቲን ይቀበላሉ፣ ትራዲሽንን ይቀበላሉ፣ የባይብልን ትራዲሽን የሚባል ነገር ይቀበላሉ። ግን ያ ኦተንቲክ አይደለም ለሳሊቬሽን አይሆንም ብለው እነሱ ሶላ ስክሪፕቸር ይባላሉ። ሶሎ ስክሪፕቸር የሚባሉት ደግሞ የራዲካል ፕሮቴስታንት የሚባሉት በኋላ ላይ የመጡት እነ ሜኖናይት የሚባሉት እነ አናፓፕቲዝም ምናም የመሳሰሉት ደግሞ የሚቀበሉት ደግሞ የኛው ነው ሶሎ ብቻ ነው የሚቀበሉት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 ሉቃስ ሲጽፍለት ያ ነገር ያምላክ ቃል ነው ወይስ የሰው ቃል ነው? የሰው ቃል ነው፣ ንግግር ነው። ያምላክ ንግግር ነው? ወንጌል የሚባለው እግዚአብሔር ለኢየሱስ የሰጠው ነው ወይስ ሉቃስ ለቴዎፍሎስ የጻፈው ነገር ነው? ወንጌል ኤፌ ነው። እንዴት ጠቀልላለ? በቃ ወንጌል የሚባለው ነገር ለኢየሱስ የተሰጠው ነው አይደል? ወንጌል የሚባለው በመጽሐፍ ቅዱስ በወንጌል የመኑ ሲል ያኔ ሉቃስ ነበረ? በዛን ሰዓት ኢየሱስ በወንጌል የመኑ ሲል ሰዎቹ በወንጌል አምነው ነው የዘላለም ህይወት ማግኘት ይችላሉ። በወቅቱ የነበሩ ሰዎች ማርቆስ፣ ለሉቃስ ምናምን ከመጽሐፋቸው በፊት የነበረው ወንጌል ማን ነው? በወንጌል ይመኑ ያለው ማርቆስ 1:15 ላይ ኢየሱስ እ ኢየሱስ ማርቆስ 1:15 ላይ የአምላክን ወንጌል መስበክ ጀመረ ይላል። በወንጌል ይመኑ አለ አይደል ኢየሱስ። ይሄ ወንጌል የሚባለው ዮሐንስ ወንጌል 17:8 ላይ ለአብ ለልጁ ለኢየሱስ የሰጠው ነው አይደል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 ታዲያ እንዴ በንትን ላይ እኔ አሁን አንተ በተናገርከው ነገር ላይ የኔ ንግግር ቢጨመር የማና የማ ንግግር ነው የሚሆነው? ወይድና ኤዱከም። ስለዚህ እንትን ፒውር አይደለም፣ ተበርዟል። የአንተ ብቻ አይደለም የኔም ብቻ አይደለም፣ ተበርዟል። ስለዚህ በወንጌሉ ላይ የሰው ታሪክ ተጨምሯል። አልተበረዘም፣ ተበርዟል። ያልተበረዘ የህይወት ቃል ምንድን ነው? እሺ የኢየሱስ ትምህርት ከአምላክ የተገኘው ያልተበረዘው ነው አይደለ እንዴ? የተሰጠው የነበረው። በኢየሱስ ትምህርት ላይ ጭማሬ ሲጨመርበት መበረዝ ይባላል አይደል እንዴ? ሲጨመር ወይ ሲቀነስ መበረዝ የሚባለው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 ማስረጃ አለ። እንደ ኢየሱስን ተነስ የነገር ሙሴ ነገር ሙሴ ያለ ነብይ በእስራኤል ውስጥ አልተነሳም ምናምን እያለ የሚያወራው ነብይ አልተነሳ በኋላ ባልተነሳም፣ እንደ ሙሴ ያለ ነብይ ከዛ በኋላ አልተነሳም። ሙሴ ተቀበረ፣ መቃብሩ እስከ ዛሬ ድረስ የለም እያለ የሚያወራው ማለት ነው። ካለፈ በኋላ ከረጅም ጊዜ በኋላ የሚያወራው ማለት ነው። ኢየሱስ ነው መስሎኝ፣ አይደለም፣ ኢየሱስ አለ። እሺ ዘብጠ 14 14 ላይ እስከ ዳን ድረስ አብርሃም ሄደ ሲል ዳን የምትባለው ከተማ በኢያሱ ጊዜ ነበረች እሱ እሱ ላይ የሆነ ነገር የሆነ እንትን አለ የሆነ ትንሽ የተንቀሳቀሰ ነገር ዳን እያለ የሚያወራው ስለዳ ስለ ዳን ከተማ የሚያወራው ማነው ነው ዳን እስከ ዳን ድረስ ሄደ አብርሃም እያለ የሚያወራው ዳን የምትባል ከተማ ስትቆረቆር ኢያሱም ሙሴም አልነበሩም ማን ነው እያወራ ያለው አሁን ያላስተዋልኩትን ነገር ነው እየጠየከኝ ያለው ስለዚህ ተበርዘዋል አይደለ አንዴ ተበርዞ አላለም። እንደ ምን ልጁ እኮ አመኑ እኮ አንድ ሺህ ጊዜ አመኑ።